ጆን ሄዳ ነኝ። አልሐምዱሊላህ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን መተሳሰብን ሀገራችንን ሰላም ያደርግልን። ለቻናሌ አዲስ ሆናችሁ ላይክ፣ ሼር ሰብስክራይብ እያደረጋችሁ አበረታት እህቴ እንደውም ነበር የቻናሌ ቤተሰቦች ለማሳደርካችሁ ላይክ ሼር ለምታደርጉልኝ ከልብ ከልብ አመሰግናለሁኝ። ዛሬ በጽናት ድራማ በጣም ደስ የሚል ድራማ ከች ብያለሁኝ። ከወትሮ ለየት የሚያደርገው በአሁኑ ሰዓት ጽናትና ኪሮቤል ፍቅራቸውን ቤተሰብ አቆላቸው፣ ፍቅራቸውን ተገላልጠው አብረው ደስ በሚል ሁኔታ ላይ ነው የሚኖሩት። ግን እኔ አሁንም የሚያስፈራኝ ነገር አለ። ማን ነው ክብሮም የሚባለው ልጅ፣ በፊትም አብሮ ስለሚኖሩ አሁንም ደግሞ የበፊቱ ፍቅራቸውንና ፍቅራቸውን እንዳያጓሽባቸው ወይም እንዳያጣላቸው ብዬ በጣም ስጋት ላይ ነኝ ማለት ነው። ኪሮቤል የእናቱ የምታመም አያቅም። እስካሁን እናቱ እንደምትታመም እናቱ ያለችው እናቴ የታማብኝ ታማብኛለች፣ እሱ የሚለው አያቴ ታማለች ነው። ስለዚህ ናሆም ደግሞ በጣም አሳስቦታል። ጓደኛ አብሮ አደጌ ወንድም የሚለው እናቱ ታማ እዚህ ደረጃ ድረስ እናቱ ታማ የጽናት አብሮ መኖሩ የጽናት አባቱ መቀበሉ ቢያስደስተውም ግን እናትን የሚያክል ነገር እናቱ ታማ ሳል ነግረው ሲሰማ ግን ምን ያክል እንደሚከፋ እና ምን ያክል እንደሚያስቸግረው ምን ያክል እንደሚከፋው ውስጥ ያሳያስብ በጣም አስባለሁ እያለ ለምሩ እየነገራት ነበረ። ምሩም ደግሞ ትክክል፣ ይህን ነገር ግን መናገር የለብህም የኪሮቤል አባት የተናገሩት ለጽናት ብቻ እስከሆነ ድረስ መስማት ያለበት ህጽናትና ወይም ከራሱ አባቱ አንደበት እንጂ ከአንተ መስማት የለበትም። ይገባኛል፣ እናትን የሚተካ ምንም ቦታ እንደሌለ ስለዚህ እናቱን በጣም ይከብዳል። እናቱ እንዲከፋትና ወይም እናቱ ማጣት የለበትም። በደስታው ጊዜ እናቱን እንዳጣት አልፈልግም፣ ስለዚህ መደሰት አለበት እያለ እየነገራት ነበረ ምሩም ያው የራሷ ችግርም ስላለባት የናሆም እናት ካልወለዳችሁ ምን አብራችሁ ምን አስኖራችሁ ስለዚህ ከሱ አንቺ ትሻያለሽ ብያለች ስለነበረ ምሩም ለራሷ ስለሚያሳስባት ያ ነገር ማለት ነው። ኪሮቤልም እናቱን ደውሉ አናገራት ማለት ነው። እና ቴ ወንድሞችሽን እናትሽን ያስተሟት እኔ ቶሎ፣ አለበለዚያ አንቺም አትመጭ ከሆነ እኔ መጥቼ ወስድሻለሁ እያለ ስልክ እያወራ ነበር። አባቱን በዛ መካከል ከቻለ እየጠራሁ ነበረ ሳሎን ደብሮኛል፣ ብቻዬን ስለዚህ ማውጣት አለብን ሲለው እናቴን እያወራሁ ነበር አባቴ ጠራኝ። እንደ ይቅርታ ነው ያለው እሱ ለራሱ ስለዚህ ከአባቴ እናቴን ብርድ መቷታል መሰለኝ። ስለዚህ ሂጄ እናቴን ማምጣት አለብኝ እናቴን ማምጣት አለብኝ ብሎ ሲለው አይ አንተ ለምንድን ነው የምትሄደው? እናቴ አሟታል ሲለው አባት እየወደን ግጥ አለ። ማነገረህ ነው ያለው ማነገረህ እንኳ ሲለው አይ ማንም አልነገረኝም ግን ደውዬላት እያወራኋት እንዳመማት ነው እያስላት አሟታል። ስለዚህ ከኔ መሄድ አለብኝ ሂጄ እናቴ ማምጣት አለብኝ ሲል፣ አባቱ አይ አንተ መሄድ አይጠበቅብህም። ስለዚህ እኔ ራሴ ሂጄ ማመጣት አለሁ ወይም ማስመጣት አለው እያለ ለክሮቤል አባቱም ነገረው። ለምን እናቱን መታመሙን ስለማያቅ ማለት ነው። ክሮቤል አያቱ እንደታመመች እንጂ እናቱ እንደታመመች ስለሚያውቀው ነገር ስለሌለ፣ ሁሉም በድብቅ ስለያዙት ማለት ነው። ጽናትም ምግብ እየሰርታ ነበረ። አባቱን ኦኬ እንወጣለን ምሳ በልተን ግን ምግብ በልተን እንወጣለን አብረን ሲለው፣ ሳሎን ሂደው ቁጭ ያሉ። ጽናትም ጉድ ጉድ እያለች ምግቧን አቀረበ ማለት ነው። ምግቧን አቀረበ። ምግቧን አቅርቧ፣ እሷ ለነሱ አቀራርቧ ወደ ወደ ኩሽና ልትሄድ ስትል፣ አይ ካሁን በኋላማ ቁጭ በይ። አንቺ እኮ ልጄ ነሽ ካሁን በኋላ ስለዚህ ለብቻሽ መብላት የለብሽም። እኛ ጋር ነው አብረሽ መብላት ያለብሽ፣ ስትል ያው ደንጋጣ ኮልታፋለች ጽናት ማለት ነው የምታወራው አማርኛው በሙሉ እስከሚጠፋ ድረስ ነበረ። ጽናት ያላት ክብር ደስ የሚል ነው። በጣም ጎበዝ ናት። ልታይ ልታይ የማትል የገጠር ልጅ በጣም ደስ የምትል ማለት ነው። ስለ እኔ በልቻለሁ ስለበላሁኝ አሁን አልበላም ስትል፣ ያው ክሮቤል ያዛረግና ቁጭ ክሮቤልም አሁን እኮ አንቺ አልበላሽም ጠዋት የበላሽውን ቁርስ የበላሽውን ሆን አልምሳ በልቻለ ያልሽው። ስለዚህ ቁጭ በይና አብረን እንብላ ብሎ አብረው በሉ ማለት ነው አባቱ። እነሱም ኪሮቤልም በክብር አባቱ ሊያጎርስ መጀመሪያ ልድግ ብሎ ለአባቱ ሲያጎርስ አይ እኔም ማጉረስ ንትታይ ለጽናት እያጉርሳት ሲለው ጽናትም ለመጉረስ ብታፈር እንኳን እራሱ አባትየው ደስ የሚል ግልጽ ሰው፣ እኔ ሳልኖር እየተጎራረሳችሁ አይደለ የምትበሉት? አሁን ግን ምን አሳፈራችሁ? ስለዚህ ተጎራረሱ፣ ጊዜው የእናንተ ነው ብሎ ሲፈቅድላቸው አጎረሳት። ክሮቤልም ምግብ ሲያጎርሳት ምግቡን እያበዛ ሲያጎርሳት፣ በትናንሹ እያደረክ አጎርሳት። ይህንንም እኔ ማስተማር አለብኝ፣ እኔ እኮ ማስተማር ሁሉን ነገር እኔ ላስተምርህ ነው። ከአሁን በኋላ አንተ ትልቅ ነህ፣ ስለዚህ መማር አለብህ፣ እያለ አባት የራሱ ዘናፈታ እያደረጉ በሉ ምግባቸውን ምግባቸውን በሉ። ጽናትን ተንስታ ወደ ምሩና ሰኒ ጋር ተያይዘው ሄዶ፣ ሰኒም ያው ቀልዶ አይጠገብ ጨዋታዋ ቀልዶ የማይጠገብ ተያይዘው ሄዶ የቤት እቃዋን በሙሉ እያንዳንዱ ስም አለው። አቤት ስሙ፣ የቁም ሳጥኑ፣ የቴሌቪዥኑ፣ የአልጋው ስም የሶፋው ስም እንዴት አባቱ ስሙን ከየት ከየት እንዳገኛችው ማለት ነው። ሰኒ ለአልጋውም ለሁሉ ነገሯም ለእቃዋ ስም እያወጣችለት እነሱንም ዘና ፈታ እያደረገቻቸው ነበረ። ጽናትንና ምሩም ማለት ነው ከቻልሽ እንዳሁም ለእኛም ቤት እቃ ስም ብታወጭ ልና በጣም ጥሩ ነበር እያልቻት። ናሁም ማን ነው ናሁም እና ክሮቤል ወጣ ብለው ነበረ። ክሮቤል ግን ክሮቤል ግን ብሩክን አይቶታል። ብሩክን የሚመስል ልጅ አየሁ ዛሬ እዛ ጋር ክብሮም ክብሮም ሲል እንደውም ና አንተ አበርክ ማለት ነው እንደ ይህን ያክል በህልምህ እየመጣ ካየኸውማ ናፍቆሃል ማለት ነው። ለምን ክብሮም ማለት ከአገር ወጥቻ አለሁኝ ክሮቤል ጋር አብሮ በፊት የሚኖር እንደ ወንድም እንደ ጓደኛ፣ በጣም እንደ ወንድም ነበር የሚታዩትና ተጣልቶ ከቤት ወጥቶ በስራ ምክንያት ከሀገር ወጥቻለሁ ብሎ ነበር። የክሮቤልን አባት የሸወደው ማለት ነው። ለምን የክሮቤል አባት እንደ ልጃቸው እንደ ክሮቤል ስለሚያውት ሸውዶ ነበር የወጣው። እንደውም ዘወር ሲል ናሁምና ክሮቤልን አያቸው። እሱም ፊቱን ዘወር ሳያደርግ ተነስቶ መንገዱን ቀጠለ። ይህና ክሮቤል አባት ደብሮኛል፣ እስኪ ወጣ አልበል፣ እግሬን ላፍታታው፣ እንደው ስራ የሌላቸው ቤት ተቀምጠው የሚውሉ ፈጣሪ ሆናቸው እያለ ከቤት ወጥቶ የሆነ ሻይ ቤት ነገር ቁጭ ሲል ክብሮም ደግሞ ማንም የለ ሀገራ ማን ነው ብሎ አንገቱን ደፍቶ እዛ ሻይ ቤት ሲገባ የኪሮቤል አባት ቁጭ ብሎ አገኘው ማለት ነው። እዛ ያለውን ነገር እንትን ብለውና ወደ ቤት እንሂድ ብለው ቤት ይዞት መጣ። እንዴት ይህን ሁሉ ጊዜ ሶስት ወር ሙሉ ትሸውደኛለ ከሀገር ውጭ ነኝ ላምን። የኪሮቤል አባት በቪዲዮ እንኳ መቼ ልይ፣ በቪዲዮ እንተያይ በአካል አላገኘው በቪዲዮ እንታያይ ያሉት ነበረው፣ ማለት ነው። የክሮቤል አባት አቤት ይዘው መጥተው፣ እንዴት ይሄን ያክል እኔ አባት አይደለሁም ወይ? ስለዚህ እንደትሸው ትሸውደኛለ። እሱም ሁሉንም ፈተናውን ሁሉ አልፌ ነበር፣ ግን የራሳቸውን ዘመድ እኔ በተፈተንኩበት እኔ ባጨረስኩ ፕሮሰስ የራሳቸውን ዘመድ ላኩበት። ስለዚህ ምን ብዬ ልናገር ስለደበረ ከክሮ ከክሮቤልም ጋር ደግሞ ስለተነጋገርኩና ስለተጣላሁኝ ያ ነገር አያስደስትም ብዬ ለዛ ነው ራሴን ያሸሸሁት። እስከመችል ድረስ እንኳ ሲባል ራሴን እስከምችል ድረስ ራሴን የሆነ ነገር ቦታ እስከማውል ድረስ ለዛ ነው የጠፋሁት እያለ ለክሮቤል አባት ነገራቸው። ክሮቤል በሩን ሲያንኳኳ ጽናት መታ ከኋላ አስደነገጠችው ማለት ነው። የኔ ዘዋሪ፣ የአንቺ ዘዋሪ፣ የኔ ዘዋሪ፣ እንዴት ነው የምንኖረው? ስለዚህ ከአንድኛችን እንኳ ዙረት መቀነስ አለብን እያለት ነበረ። በሩም ከፍቶ ተያይዘው ሲገቡ ክሮቤልም አባት ተኝተዋል። ብሩክም ገብቶ አባቱ ወደ ክላስ ግባና ሻወር ወስዶ ልብስ መቀየር አለበት ብሎት ወደ ክላስ ገብቶ ነበር። ክሮቤልም እና ጽናት ገቡ ወደ ቤታቸው። አባት ጋር ሂድ። እሷም ወደ ኩሽና ምግብ ለመስራት ወደ ኩሽና ስትገባ ክሮቤል ተከትሎ እንኳ ሲገባ ሂድ፣ እኔ ለአባት ምግብ ልሰራ ነው። ስለዚህ ልብስ ቀይርና አንተም ተኛ። ስለዚህ ምግብ ሰርቼ ማቅረቡ አለብኝ ለአባት አለችው። በጣም ደስ የሚል በጣም ትሁት እኔ በጣም ደስ ያለ ምን መሰላችሁ? ኪሮቤልንና ክብሮምን አባቱ እንኳን ለራሱ ስለዚህ እዚሁ መቀመጥ አለበት ያለው ነገር እስከሚስተካከል እንድትነጋገሩ እንድትጣሉ አልፈልግም። የበፊቱ ፍቅራችሁ ተመልሶ አብራችሁ መኖር አለባችሁ ሲላቸው ያው ይቅር ቢባባሉም ከአንገት በላይ ላምን ኪሮቤል በኒህ ሕይወት እንዲገባ አልፈልግም እያለ በፊቱን እያስታወሰ ይቅር ማለት አልፈለግም ነበር። አባቱ ሲቆጣው እሺ ብሎ ኪሮቤልም ኪሮቤልም እሺ ብሎ ይቅርታ አለ ቢለውም ከአንገት በላይ ነበር። ጽናት ግን ጎበዝና ታታሪ፣ አስተዋይ ስለሆነች ከቤት ይዛወታ እንደዚህ ብለህ አባትህን ማስቀየም የለብ